ስለ እንግሊዝ ፕሪምየር ሊግ በቂ ዕውቀት አለኝ ብለው ያስባሉ? መልሶታው ከሆነ እነዚህን ቀለል ያሉ የፕሪምየር ሊግ ጥያቄዎችን ይመልሱ። የመጨረሻውን ጥያቄ ካልመለሳችሁ እስከ አሁን እግር ኳስ የምትከታተሉት በሬዲዮ ነው ማለት ነው። የመጀመሪያ ጥያቄ፣ በሊጉ ታሪክ የምን ጊዜም ከፍተኛ ግብ አስቆጣሪ ነኝ እኔ ማን ነኝ? አላን ሽረር። በአሁኑ ሰዓት በፕሪምየር ሊጉ ረጅሙ ተጫዋች ነኝ እኔ ማን ነኝ? ሜጋን በርን። ቀላል ጥያቄዎችን በተሳካ ሁኔታ ጨርሰናል። አሁን ደግሞ ወደ መካከለኛ ጥያቄዎች እንሄዳለን። ከዚያ በፊት ግን ይህን ቪዲዮ ላይክ ማድረግ እንዳትረሱ። በሊጉ ታሪክ ብዙ አሲስት በማድረግ ቀዳሚ ተጫዋች ነኝ እኔ ማን ነኝ? ሪያን ጊግስ። ሃያ የሊግ ዋንጫዎችን በማንሳት ብቸኛው የእንግሊዝ ክለብ ነኝ እኔ ማን ነኝ? ማንቸስተር ዩናይትድ። መካከለኛ ጥያቄዎችንም ጨርሰናል። በመቀጠል ወደ ከባድ ጥያቄዎች እንሄዳለን። ከዚያ በፊት ግን አምስት ሰከንድ ልስጣችሁ እና ይህንን አካውንት ፎሎ በማድረግ እውነተኛ የእግር ኳስ አፍቃሪ መሆናችሁን አረጋግጡልኝ። በፕሪሚየር ሊጉ ታሪክ የምንጊዜም ውዱ ፈራሚ ተጫዋች ነኝ፣ እኔ ማን ነኝ? ኤንዞ ፈርናንዴዝ። በሊጉ በራሴ መረብ ላይ ብዙ ጊዜ ግብ ያስቆጠርኩ ተጫዋች ነኝ እኔ ማን ነኝ? ሪቻርድ ዱን። በባለፈው ቪዲዮ በጠየቅነው ጥያቄ መሠረት እያም ነው ብለው የመለሱ ተከታዮች አሸናፊ መሆን ችለዋል። በቀጣይ ቪዲዮ አሸናፊውን ምንለይበት ጥያቄ፣ በአሁን ሰዓት በእንግሊዝ ፕሪምየር ሊግ አጭሩ ተጫዋች ነኝ እኔ ማን ነኝ? መልሳችሁን ደግሞ ኮመንት ላይ አስቀምጡልኝ።